ይሄኛውና ይሄኛው ነው። ይሄኛውን ለኔ ትሰጠኛለች። ይሄኛው ደግሞ ለአቶ ሱራፌል የሚሰጥ ምንድነው? ቂቤ ነው ቂቤ ሰላም እንዴት ናችሁ? የደቡብ ኢንተርቴንመንት ኪራና ሱራ ፋሚሊዎች እንዴት ናችሁ? ከዚህ በፊት እንደምናደርገው መጀመሪያ ቪዲዮ ከመጀመራችን በፊት እኔ ማን ነኝ፣ እስቲ ኮመንት ላይ ሁላችሁንም ማየት ትፈልጋለሁ። ኮመንት ላይ እስቲ እኔ ማን እንደሆንኩኝ ኮመንት ላይ ጻፉልኝ። እና ቤተሰቦቻችን እንግዲህ ሰሞኑን እንግዲህ ያያችሁት ቪዲዮ ነበረ። አንድ በጥባጭ አለች፣ ቤታችን ይዞ መጥቶ ሱሪ ጉርን ያደረገኝ አይታችሁታል። እልህ ያስጨረሰኝ። እኔ ልጅ ተማትቼ አላቅም። ለዛ ሁላ እንትን ብሎኛል። ልቆጣው ወይ ልቆነጥጠው ነበር ሁላ አይታችኋል። እና መከራይን አብልቶኛል። ስለዚህ ዛሬ ሱራፌልን እንደዚህ መከራኝ ስላበላኝ ለሱ ደግሞ ተመጣጣኝ የሆነ ነገር ላደረገው ነው። እና ቤተሰቦቻችን እንግዲህ ዛሬ እንድትተባበረኝ ይዤላቸው የመጣሁት ማንን ነው? የምትወዷትን የምታከብረዋትን እናታችንን ነው። እንዴት ነው? ደህና ነሽ? ሰላም ናቸው። ቤተሰቦች ከዳር እስከ ዳር ከዓለም እስከ ዓለም ያላቸው ቤተሰቦች እንዴት ናቸው? እኛ በጣም ደህና ነን፣ እግዚአብሔር ይመስገን ደህና ነን። እንግዲህ እናንተ ሰላም ደስታ ይብዛልን። ከሰሜን ደቡብ፣ ምስራቅ፣ ምዕራብ የምትገኙ ሁላችሁም እንግዲህ ሰላም ብለናል፣ ሰላምታችን አቅርበናል። እንግዲህ ሱሬ ዛሬ ፕራንክ ልሰራው ነው ብዬ ቀድሜ ነገርሻለሁ፣ አይደል እና እሷም ተባብራኛል። ልትተባበረኝ ፈቃደኛ ሆናድኛለች። በጣም ነው የማመሰግነው ቱትዬ የምከራኝ ከልጁ ጋር እንዴት እንዳበላኝ አይተሻል። ስለዚህ ዛሬ ቤተሰቦች ፕራንክ ማድረገው የምንመሰላችሁ ቱትዬ በጣም ስለምትወደን ከዚህ በፊትም ብዙ ስጦታ ሰጠና ስለምናቅ ዛሬ አነስ ያለች ስጦታ ልትሰጠን እንደሆነ እና እየመጣ ነው እና እሱ በሚመጣ ሰዓት ላይ እንግዲህ ስጦታ ትሰጠናለች ማለት ነው። ስጦታውም ደግሞ ይሄ ነው። ቤተሰቦች እቺን ነገር አሳያቸዋለሁ። ይሄኛውና ይሄኛው ነው። ይሄኛውን ለእኔ ትሰጠኛለች። ይሄኛው ደግሞ ለአቶ ሱራፌል የሚሰጥ ምንድነው? ቅቤ ነው። ጸጉሩ ላይ ነው የምትለክክለት። እንግዲህ ቅቤውን አዘጋጅልኝ ብዬሽ ቆንጆ አድርገሽ ያዘጋጅሽ ቀድማን ያዘጋጀችልኝ ቆንጆ አርጋ ነው እንግዲህ መጮቡ ነው። እንግዲህ ቤተሰቦች በህይወቱ የሚጠለው ነገር ቅቤ ነው። እንግዲህ ምን እንደሚያደርግ እናየዋለን። መጨረሻው ቤት ራሱ ሲመጣ እንዳትቀቢል ይሻላል፣ አይወድም ቅቤም ትቀቢው። ለምንድን ነው? ከተቀባሽ አልመጣም፣ አልቀመጥም እዚህ ቤት ይለኛል። አጥቤ ነው ምገባው። ስለዚህ ዛሬ መከራውን ነው የምናበላው። እንግዲህ ስጦታ ልሰጠን እንደሆነ ትንሽ ፍንጭ ነገር ነግሬዋለሁ። ስለዚህ እየመጣ ነው። ስለዚህ ኤክሳይትድ ሆኑ የሚመጣው በቃ ይሆናል አለ ስጦታ ለመቀበል ምናምን ብሎ ስለዚህ ዛሬ ኩም ምን የምናደርገው በቃ እናስደነግጠዋለን። ቤተሰቦች እንግዲህ ቪዲዮ ከመጀመሪያ በፊት ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቆዩን አደራ ብለናል። ሁላችሁንም እንወዳችኋለን። ወደ ቪዲዮ በቃ ሼር፣ ሼር ታፍ ታፍ ታፍ ታፍ እንዳይረሳ፣ ላይክ ላይክ እንዳይረሳ። እንግዲህ ቤተሰቦች እየመጣ ነው። ዛሬ መከራውን ነው የምናበላው። በጣም የሚጠላው ነገር ቅቤ ነው። እንዴት እንደሚሆን እኔ እንግዲህ እኔ አላውቅም በጣም ነው የሚበሳጨው ዝግ ነው የሚለው እንግዲህ ቤተሰቦች ቤተሰቦች ጉዱን ታያላችሁ ደውልለት ግባ ግባ ሰላም ነው የተከበሩ ምን ነው ቆየ፣ በሰላም ነው? ምንድን ነው እንደዚህ ተራራቃችሁ? በሰላም ነው ቆየ። ጉንፋን አለቀ አልቀኝ እያመጣህ ጉንፋን። አንተ ምንድን ነው እና ተቀመጥ፣ እዚህ ጋር ተቀመጥ አጠገቤ። የባሰ ያስይዘኝ ከአንተ ያዘኝ፣ እንደገና ድጋሚ ከእሱ ያዘኝ

ምንነገር ሙሉ እስኪ ተናገር። እውነት አክስታችን ከውጭ ልመጣ ይሆን ይሆን? እኔውም ልገምት ሲገምት ገምት። እኔ እንጃ ለጥሩ ነገር ይመስለኛል። እኔ እንደው ምን ይመስላል? ይኸው ነገር ልትነግሪኝ እስካሁን የደበቀችን ሚስጥር ሊሆን ይችላል። እስካሁን የደበቀችንን ሚስጥር ዛሬ ልትነግረን ሊሆን ይችላል እና ዋለና ሊሆን ይችላል። ምንድን ነው ግን ያለውን መሬት እስኪ ሁሉንም አስበውና እንዴት አሪፍ ወንዝ ክረምት ላይ ክረምት አትቀዳም። ክረምት ላይ አትቀዳም። ጉዳይ ለእናንተ መቼም እንደምወዳችሁ ታውቃላችሁ። እናንተ ደግሞ ብዙ ለኔ ብዙ ነገር እንዳደረጋችሁ አታውቃላችሁ። ስለዚህ እኔ ደግሞ ያው እንግዲህ አንዳንድ ነገር ደግሞ አዘጋጅቻለሁ ለናንተ። እናንተ ምንድን ነው ምንድን ነው አዘጋጅቼ? እንዲሁ አይነገርም፣ እንዲሁ የሚነገር አይደለም። እንዲሁ በአካል ስታዩት ነው፣ በአካል ነው የሚባለው። ጓጉታችሁ ስጠብቁት ደስ ይላል። እንግዲህ የጓጓችሁበት ለእኔ ስጦታ ስትሰጡኝ ምን ያክል እንደተደሰጥኩ ስለማውቀው አሁን ደግሞ ለእናንተ የሆነች የሆነች ነገር ስጦታ ለመስጠት ፈልጊያለሁ። ግን የምሰጣችሁ ግን የምሰጣችሁ ተራ በተራ አይናችሁን እያሰርኩ ነው። ለየት ያለ ነገር እንዳይሆን፣ ለየት ያለ ነገር ሳና ልጀምር ልጀምር አይናችሁን እያሰር የምርሽለ ጀምር እንግዲህ ስጦታ ለመስጠት ነጠላ ይዣለሁ አይናችሁን ለመጨፈር ስለዚህ የሚጀመረው ደግሞ ምንም አንድ ብትሆኑ ያው የደቂቃ ቢሆን ታላቅ እኔ ታላቅ የሚባለው ነገር አይዋጥልኝም። ያው የደቂቃ ልዩነት ነው እንግዲህ ታላቅ ነው። ሁልጊዜ ያስቀድመኛል ያስቀድመኛል ለነገሮች። አሁን ታላቅ እየተባለ አሁን ደቂቃ መብለጥ ማለት ምንድን ነው? እንግዲህ ቀድሞ ቀድሞ ለወጣ ነው እንግዲህ ታላቅ የሚባለው እኮ ቀድሞ ለወጣ ነው እንጂ አንድ ናቸው። የሚገርም ነገር ታላቅነቴ ነው፣ ሊካሪ አይችልም። አንተ ደግሞ አትጎርር እንግዲህ ፊሲሰጠፊሲሰጠ አትቻልም ቀድሜ የምታሰረው እንግዲህ ቤተሰቦች አይታይም ብዬ እገምታለሁ። እስኪ ምንድን ነው በፊት ለፊት ያለው ምን አለ? ቤተሰቦች አሁን ስጦታው ሊሰጠው ነው። ምን ያክል እንደሚደሰት ሰሪው አልተሰረም እንደዚህ ይወርዳል። ባዳም በተፈቀደ መጀመሪያ ነገር ምን ስጦታ ሊመጣ ነው? ስጦታ በፊት ለፊት ነው የሚሰጠው። ለውዱ ልጄ እስኪ ጅን ዘርጋ። በዚህ በኩል እስኪ ዘርጋ። ምን እንደሆነ ምን እንደሆነ ገምት። ቸኮሌት። እስኪ እንግዲህ አይኑ ይፈታል ይፈታና ይፈታና ቸኮሌቱን ይኸው እዚሁ ሳይፈታ ይፍታውና፣ ከፍቶት ከዛ በኋላ ይገልቋ፣ አትግለጠው! ፍታውና እዚሁ ጋር ይፈታል። ፍታውና ከዛ እንትን ተላላ ሰርፕራይዝ መሆኑን እንግዲህ። አሁን መልስ የምሰጡ እናንተ ይፈታ ትሉ ነበረ። እንግዲህ ምንም ማድረግ ስለማይቻል እናንተ ወክለን ስጦቶን መፍታቱ ራሱ አይነት በጣም ከባድ ነገር ነው። አንድ ስራ ኮን ይፈጠርለት በዚህ በኩል ጎበዝ ናት ግን ያው እየተመራ ቢሆን ምን ያክል ሚጨቀው በላይ አሰብ

በጣም ነው ደስ አዎ፣ እንዴት ደስ ብሎኛል። አመሰግናለሁ። አሁን ደሞ እንግዲህ በህይወቴ እንደዚህ ደስ ብሎኛል። ሰይ ያት እንደምታምር በጣም ታምራለች። ታምራለች አይደል? በጣም እግዚአብሔር በደንብ አሳያቸው። ታምራለች በጣም

እስኪ እንግዲህ የእሱ ደግሞ የበለጠ ስለሆነ ግን ታዳጊ ያለች እንዳትዱኝ ራ አደራችሁን። ኧረ ችግር የለውም ትንሽ ከፍ ያለ ስጦታ ከሆነስ እኔ መያዝናል፣ እኔም ይከፋያል። ያንተ ስጦታ እየተዘጋጀ ነው። እስኪ ስንት ቁጥር ነው? ምንም የለም ጨለማ ነው። ቤተሰቦች እንግዲህ፣ ቆይ ጠብቃ፣ ተረጋጋ። ቤተሰቦች እንግዲህ፣ ያው እየቀባሁት ነው። ምንድነው ምንድነው በደንብ ነው የምቀባው እንደ ቀን ነው ቀን ነው። በጣም የሚገርም ስጦታ አን ቀን ነው እንግዲህ አንዴ ሆኗል። ስጦታ ነው እናተ አንጀት

ደርቀሃል እኮ ልጄ በጾም ውይ፣ ራሱ ሲል ጥሩ ነው። ጾሙን ቂቤ ትቀብኛለሽ? ጾም አደረቀህ እኮ ልጄ። ጾም ሳይፈታ ነው ታዲያ የምትቀ ወይኔ ጉዴ፣ አስገደፈችኝ በቃ። ምን አስበህ ነው።

አለቃችሁ ለምንድን ነው እንደዚህ? ቆይ ጊፍት ግን ስጦታ ብለሽ ለምንድን ነው እንደዚህ አድርገሽው? ምን ሸተተ ሸተተ? ግን ምን ሸተተ አለው እንደማሉት እያወቅሽ በጣም የለጎደችው ከላይ ቤተሰቦች ክሩዌል ቅቤ ብሎኝ ነበረ እንዴት እንቀባለን። ሳምንት እንግዲህ ሳምንት ሳምንት ሊቀረን ሳምንት ነው የቀረን እና ቅቤ እንዴት ልጅ እንበጾሞ ጾሞ በጾም አገድፋለሁ ብዬ ሙዝ ነው ያዘጋጀሁት። ሙዝ ፍጭት አድርጌ ፍጭት ምን የሆነ ፕራንክ ተደርገሻል፣ ብራዘር በምትጠላው ነገር ፍራንክ አድርግ ያለው ሁለሱ የኔ መሰለ ስጦታ ሰጠች። ለእኔ ቄቤ ተቀብኛለች። ዘና እንድትል ብዬ ነው፣ ዘና እንዲያደርግ ራስ እንዲያደርግ ብዬ እኮ ነው። አትመካኪው ለሱ የሰጠው ስጦታ ናንተ የተለየ ሆነ ረተጫወታችሁ እግዚአብሔር ሁለተኛ ፕራንክ ብለህ እንዳሞከረኝ ሰማኸኝ ሰማኸኝ በምትጠላው ነገር ነው የመጣውብህ ፕራንክ ተደርጋል እመን እመን እዚህ ላይ ጭንቅላት ላይ ያለው ነገር ራሱ ያሳምናል እመን በዛ ልጅ ያናደፈው የለ እና የምጠላውን ነገር ትቀባኛለህ አንቺ ተባበርሽ አይደል ቤተሰቦች እስካሁን ድረስ አብራችሁ ስለነበራችሁ በጣም ነው የምናመሰግነው። እንግዲህ ሱሬን ዛሬ ፍራንክ አድጊዋለሁ፣ አሳብጀዋለሁ። አይዞ አይዞ እዚህ እንትን እንዳትል። በስሜት ቅቤ መሰልህ አይደለም? ቅቤ አይደለም በቃ ለጋ ምናምን ቤተሰቦች እንግዲህ ስላያችሁ ስላያቸው ኮመንት ሴክሽን ላይ ኪራ እንግዲህ ሲበደል ኖሯል። እስኪ ዛሬ እንደሰራ ሁለት ደስ እንዳላችሁ ኮመንት ሴክሽን ላይ ጻፉልኝ። በጣም ነው የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እንወዳችኋለን። መልካም ጊዜ። እወዳችኋለን። ላይክ እንዳይቀር አደራችሁን። ቻው።